አላ አንድ ነው ትላላችሁ። እናንተ ግን አላ አንድ እንዳልሆንም ብዙ ማስረጃ አለው። ስንት ነው?

እሺ ስድስት ስድስት ነህ። እሺ ያው እስኪ አንብብልን ላ ስድስት ብቻ ጻፍ። ሰሮቱን እኮ ስድስት ስድስት አይደለም። ሰሮቱን ተሳስተዋል። እሺ የትኛው እጂ ሰረቶ ፍታ፣ አያ አያ እንትን ነው ማለት ሰረቶ ፍታ። ባልና ስድስት ቁጥር ላይ እንደገና ተመለስ፣ ዋናው መግቢያ ላይ። እሺ ይሄ ነው አይዮ ቁጥር ስድስት ላይ እሺ። የትኛው ነው? አይታየም? ይታያል። ምን ይላል ታዲያ? አላህ ስንት እንደሆነ ይናገራል። ሸካም አይታየም አይታየሽም? ሁታም አይዋ አንተን ብቻ እንገዛለን፣ አንተን ብቻ እርዳታን እንለምናለን ይላል? ማንን ነው የሚለምነው? ቀጥተኛው መንገድ መራን ይላል። ስለዚህ ስንት ነው አለ ሰረቱኣያሮተከልስብ ላይ አላህ አንድ ነው ይላል። ግን እዚህ ጋ ደግሞ ያሳያል። ሌላም ማስረጃ አለ ስንት እንደሆነ ያሳያል። ታዲያ ስንት ብለን እንውሰድ? አላህ ስንት ነው? አምስት ሺህ አንድ ሚሊዮን፣ ስንት ብለን እንውሰድ እሺ? አላህ ብቻውን እንዳልሆነ ነው የሚያሳየው። መጽሐፋችሁ አንድ እንዳልሆነ ያሳያል። አንቺ ከደምደለሽ ሌላ ሌላ አንተ አላህ ሌላ አምላክ አለው። ምክንያቱም ይሄው እየለመነ ነው፣ ያ የሚያሳየው ማለት ነው። የት ጋር ነው አላህ እየለመነ ነው የሚለው አንተን ብቻ እንገዛለን፣ አንተን ብቻ እርዳታን እንለምናለን ይላል። እና ማን ነው የሚለምነው ብጠይቅና ምን መለሰልሽ ነው እንደዚህ እያለ ቀጥተኛውን መንገድ አላህ ስንት ነው ይላል። እና ቁርአን፣ አላህ ስንት ነው ይላል እዚህ ቦታ ላይ። አንድ ብቻ አይደለም፣ ለኛ ብቻ ነው። አላህ ስንት ነው ይላል እዚህ ላይ አንድ። አላህ ሌላ አምላክ እንዳለው ነው የሚያሳየው። የቱ ጋ ነው ሌላ አምላክ እንዳለው ነው የሚያሳየው? እዚህ ላይ ማለት ነው። ቀጥተኛው መንገድ ምራን የሚለው ማንን ነው? አላህ የሚያሳየው ሳይሆን አሳይና፣ ንቺ አላህ አምላክ አለው የሚለው የቱ ጋ ነው እንዴ? ቁርአኔ ማነው አላህ ቃል ነው እናስረዳት አልገባትም። ንባቡ ራሱ እንዴት እንደሚነበብ የገባት አይመስለኝ። ቀጥተኛው መንገድ ምራን ካለ በኋላ ቁጥር ሰባት ላይ ይልሽ፣ ቁጥር ሰባት ላይ የእነዚያን በነርሱ ላይ በጎ ዋልክላቸውን በነሱ ላይ እና ያልተሳሳቱትንም ሰዎች መንገድ ምራን በሉ ይላል። አደለ በሉ እያለ ያለው አምላክ አላህ፣ ሰላት ላይ ስንሰግድ እንዲህ ብለን መጸለይ እንዳለብን አምላክ እየነገረን ነው እንጂ አምላክ እየጸለየ አይደለም። እሺ፣ የሚያሳየው ግን እንደዚህ አምላክ እንዳለው የሚያሳየው እሱን እሱም ሲሉ ሰምተሽ ነው። አሁን ምን አለ መሰለሽ፣ ሌላ ቦታ ሲነገርሽ ይዘሽ ከመጣሽ ትቸገራለሽ። ልሽ ነ አሁን እዚህ ጋር ጸሎት